ክቡራትና ክቡራን እንግዲህ ቸፍ እልል እያላችሁ ወደ መቀመጫቸው ሸኙልን። እልል እያላችሁ ሸኙልን። እንዲህ አምሮባቸው ተውበው ከተፍ ብለዋል። እጅግ በጣም አድርገን እናመሰግናለን።

እንኳን ለዛሬው ቀን በሰላም አደረሳችሁ። የእምጣቢ በላለት ምጣ ብለናል። እጅግ በጣም አድርገን እናመሰግናለን። እስኪ ቦቃ አርጉት አብራችሁን ናችሁ። እጅግ በጣም አድርገን እናመሰግናለን። ስለአጀባችሁን አብራችሁን ስለሆናችሁ እያሉ ነው የሙሽሪት ቤተሰቦች። እጅግ በጣም አድርገን እናመሰግናለን። እንግዲህ ከዚህ በመቀጠል በሀገር ባህል ወግ ልማድ መሰረት ወደ ፕሮግራማችን የምንሄድ ይሆናል። ከዛ በፊት ግን እንቅጣቸው፣ እንቅጣቸው

እሺ እጅግ በጣም አድርገን እናመሰግናለን። መምጣት ካለባቸው ሰዓት እጅግ በጣም አርፍደው ነው የመጡት። እንደገና ደግሞ እነሱን ለመቅጣት ሰዓት ልናባክን ነው። አንድ ጊዜ ሁላችሁም ተነሱ። ከፊት ለፊት ያላችሁ በፍጹም በፍጹም አጃቢን አላለ እናንተ ብቻ ተነሱ። ቁጭ በሉ። ቁጭ በሉ። እንደገና ተነሱ። ቁጭ በሉ። እጅግ በጣም አድርገን እናመሰግናለን። ቅጣታቸው ነው ወራር

ከዚህ በመቀጠል በሀገር ባህል ወግ ልማድ መሰረት ቀጥታ የምንሄደው ወደ አባቶች ምርቃት ይሆናል ማለት ነውስጣችሁ ይጋ ምቻ ያለጋቻ ሆ እናንተ ጤንነት ይስጣችሁ እናትና አባት ጠያቂ ያርጋችሁ ወጣ ቤተሰብ ሁሉም በሰላም ወደ ቤት

ይግባ አሜን አው በሰላም ይግባ አሜን እናንተ ተመረጋችሁ ሁኑ አሜን ጤና याकी አሜን እናንተ ያቂ ሁኑ አሜን አባታ ያቂ ሁኑ አሜን የተሰሙ ሁኑ ሁሉንም ተጠይቁ ሁኑ አሜን ታዋሪ ሁኑ አሜን ከኔ ወደ ለመዳሃና ለምን ያበት

ከሰማይ እነዚህ ልጆች ዛሬ አምረዋል፣ ሕዝቡንም አሳምረዋል። እስከመጨረሻቸው ይመሩ ይመሩ ይመሩ። የጋብቻ የአብርሃምና የሳራ ጋብቻ ያድርግልን፣ አሜን። እነዚህ ልጆች ይውለዱ ይውለዱ ይክበዱ፣ እናት አባት ጠዋሪ ይሆኑ፣ ዘር ማንዘርን ጠያቂ ይሆኑ፣ ሁሉንም የሚያሳድጉ ይሆኑ። ያላገባም ያግባ፣ ያገባውም ይውለት።

እናንተ ልጆች ተባረኩ ተባረኩ። ምርቃት ይደርባችሁ እናት አባት ጠያቂ ሆኑ። አሜን። እናት አባት ጠያቂ ሆኑ። ሁሉም ነገር ደግሞ የሚያምረው በሀገር ነውና ሀገራችን ሰላም ይሁን፣ ሀገራችን ሰላም ይሁን። ይህም ትውልድ ምንም ማይንካብን፣ ትውልዱም ትውልዱን እግዚአብሔር ይባርክልን፣ ትውልዱም እግዚአብሔር ይጠብቅልን። ትውልድ ሲኖር ነው ሀገር የምትኖረው። ሀገራችንም ትውልዱም

በሰላም ይኑሩልን፣ በጤና ይኑሩልን። ሰላሙን ፈጣሪ ያድላቸው። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር ምን ጊዜም ከሁላችንም ጋር ነው። አሁኑ ከሁላችን ጋር ይሁን። ይሄ ደግሞ ያካበረ አለም ደስታ ቤቱ ይግባ፣ በአለም በደስታ ቤቱ ይግባ። ተደስቶ ይግባ፣ ተደስቶ ይግባ። እግዚአብሔር ከሁሉም ጋር ይሁን። ከተማ እደግ እደግ

እደግ አሁንም የመጀመሪያ አይተሃል። ሁሉንም ለመድሀኒዐል ቃር ሁሉንም ለመድሀኒዐል ቃር ፋንታዬም ደጊ ፋንታዬም ደጊ እግዚአብሔር አይለያችሁ፣ አይለያችሁ እናንተ ይሄን

እመሩ እመሩ እመሩ ሁሉንም የሚያምረው በእናንተ ነውና እመሩ። ልጆቻችሁ ይመሩ። እነዚህ ልጆች ደግሞ ጋብቻቸው ይመር፣ ጋብቻቸው ይመር። መጨረሻቸው ነውና መጨረሻቸው ሳይሆን መጨመራቸው ነውና መጨረሻቸው ይመር፣ መጨረሻቸው ይመር። እግዚአብሔር ያክብራቸው፣ እግዚአብሔር ያክብራቸው። የዚህ አይነት

ዓለም በስንት ቤት ነው የሚታየው? ይህ ዓለም በሁሉም ቤት ይድረስ። ለሁሉም ይድረስ፣ ለሁሉም ይድረስ። እግዚአብሔር በልብው ወደለ ጭሩ መድኃኒዓለም ሙሉ ያርገልን እዝር ኬሬው

ሙሽሮቻችን ጀላ እንዲራ መጣችሁ መጠጥ ሞክራላችሁ። ጋብቻችሁ የአብርሃምና የሳራ ያድርግላችሁ እግዚአብሔር በዚህ ላይ ሁሉ ነገር ያደረገ አምላክ የተመሰገነ ነው። እናንተ ደግሞ በሰላም ከአገራችን እንደወጣችሁ በሰላም ይመልሳችሁ እግዚአብሔር። አመሰግናለሁ።